አንቺ ምን ታጠፊ ሩታ ህይወት ይበጥበጥ? እኔ እኔን ተጠያቂ ምን ታደርግ ምችልበት ምክንያት የለም። እህትና ተጠያቂ ከኔ በበለጠ እኮ ነፂን እንደማከብራት አንቺን ማከብርሻለሁ እኮ ምታ እኔ ላይ ማለት ነው እጄን አላነዛም። ረዱ እየተግባባን ነው አይደለ? እና ማለት ነው ከልጆቹ ህይወት መውጣት አለባችሁ ማናችሁ መሆናችሁ ማለት ነው። እና ማለት ነው ከዚህ በኋላ የሆነ ሚስቴክ ብትሰሪ ማለት ነው ረዱ አንቺን አያርገኝ። ይሄ ፋይል ነው የሩታ ለምን እንደን እየበጠበጠ ያለው ሩታ አትበጠጡ በቃ፣ እኔ የምፈልጓለሁ። ወደ አብርሃም ህይወት ሀብላ ከገባችበት ጊዜ ጀምሮ ጠላት ነው እያፈራች ያለችው። ከሩታም አናት ውረዱ፣ ከሩታም ከብርሽ አናት ውረዱ። እና ደግሞ ማለት ነው ሩታ ማለት ነው በእናንተ እንትን ነው ይሄ እየተሰቃየች ያለው ምን ለቃን ታሞ ሆስፒታል መግባት ይቅርና ማለት ነው ምንም ነገር ብትሆን እንደንታ አይሰጠኝም። እሷ አንቺ ስለጠየቅሻት ስላልጠየቅሻት የሚፈጠር ነገር የለውም። ነፃነትን ማስደብደብበት ምንም አይነት ምክንያት የለኝም። ስንት ዛቻ ደርሱባት እዛ ቦታ አልተደረሰ ሲያቅታቸው ሲያቅታቸው ነው መተውን እየተናገሩ ያለው። እዚህ ነገር ላይ ማለት ነው እጅሽ ካለ ማለት ነው ረዱ እመቤቴን አለቅሽም። ሪ ነፃነት እንደዚህ ብትጎዳ በራሷ ጥፋት እንጂ በእኔ ጥፋት አይደለም እንዴ። ምን ማለት ነው ዛሬ እሷ ሊጎዳ ምን ማለት ነው፣ ወይ የተነካካቸው ሰዎች ናቸው፣ አንድም አንቺ ነሽ። እኔ እንደዚህ ላደርግ አልችልም። እንደዚህ ኃይል የሚባለው ነገር አንቺ ጋር ያለው አይደለ? ይሄ ፋይል አውጥታችሁ አጋልጻችሁ ማለት ነው ሰው የራሱን ኑሮ እንዲኖር ማድረግ አለባችሁ። እያንዳንዱ ህይወት ላይ የገባሽው መጥበጥጭው አንቺ ነሽ። ከአንቺ ደግሞ ይሄን አይነ ነገር አይጠበቅም። ይሆን አሁን እንደዚህ ተጎርታ ራስዋን ስታስ ሶስት ቀን ሆስፒታል ቆይተን ምን በታጠፋብኝ። ሰላም ሰላም ሰላም፣ እንዴት ቆያችሁ የኔ ተወዳጅና እንቁ ቤተሰቦች? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦች መጥፋት አብዝቻለሁኝ። አንዳንድ እየተፈጠሩ ያሉ ነገሮች በጣም አስጊ ሁኔታ ላይ ደርሰዋል እና ቤተሰቦች እንግዲህ ብዙዎቻችሁ ጠይቃችሁ ነበረ፣ ምን ተፈጥሮ ነው? ምን አድርገሽ ነው? ምን እየተካሄደ ነው? ምናምን ስትሉኝ ነበረ። አብዛኛውን ነገር አላውቅም ብላችሁ አይከብደኝም፣ ምክንያቱም ብዙ ነገሩ ላይ እኔ የለሁበትም። ምንም አውቀው ታሪክ የለም። ነፃነት በጣም ተጎድታን ያለችው በዚህ ሰዓት አይቻለው። ቪዲዮ ምናምን ያው ብጠይቅ ምናምን ደስ ይለኝ ነበረ፣ ግን እሷ በእርግጠኝነት እኔ ብታይኝ፣ በተለይ እህቷም ሆኑ ወንድሟ ቢያዩኝ ጥሩ ነገር አይፈጠርም። ስለዚህ ለመደባደብ ለመደባደብ ነው እሷ ሲሻላት እንደ ማንኛውም ሰው ያው ፈጣሪ የሚወደው ነገር ስለሆነ እንደት ነሽ ደህና ነሽ ማለት ይቀለኛል ብዬሽ አስቤ ነው። እና ዛሬ የመጣሁበት ጉዳይም ዛገሽ ደውሎልኝ ነበረ ላገኝሽ እፈልጋለሁ፣ ላናግርሽ እፈልጋለሁ ምናምን አለኝና ምናልባት ያው በእርግጠኝነት በነጻነት ጉዳይ ነው የሚሆነው። የተጎዳችበትን ምክንያት ማወቅ ይፈልጋሉ ምናምን። በጣም ብዙ ሰው ተረብሿል በሷ ምክንያት፣ በጣም ብዙ ምንም የማይመለከታቸው ሰዎችም የማይሆን ነገር ውስጥ ገብተዋልና ያው አንዳንድ ጊዜ ያጋጥማል አይደል ቤተሰብ። እኔ አሁን ነጻነትን የምንደግፍበት ምንም አይነት ምክንያት የለኝም። ምክንያቱም ለእኔ ጥሩ ሰው አይደለችም። በአጠቃላይ ሲቀጥል ደግሞ ዛሬ ላይ እንደዚህ ብትጎዳ እሷ ብትደበደም ምን ብትል አዲስ ነገር አይደለም። በቃ እስከ ዛሬ በጣም ብዙ የተነካካቸው ሰዎች አሉ። በጣም በቃ ብዙ የተጣላቻቸው ሰዎች አሉ። በአንድም በሌላ ምክንያት በተለይ ና በአብርሃም ምክንያት በጣም ብዙ ሰዎችን አስቀይማለች፣ እዚህ ማለት ነው፣ እኔንም ጨምሮ ብዙ ወንዶችን ደግሞ ያው ሴቶች ሲሆን ተነጋግረን መፍታት የምንችለው ነገር ካለ መፍታት እንችል ይሆናል፣ ግን ወንዶች ሲሆን ደግሞ እነሱ ወደ ጉልበት እንደሚሄዱ ያው የሚታወቅ ነገር ነው። ስለዚህ ነፃነት በራሷ እጅ ነው ማለት ይቻላል። በቃ ይሄን ነገር ያመጣችው በራሷ እጅ ነው። ሄዳ የሄደች ባትነካካ ከሰው ጋር ማንም ሊደበድባትና በዚህ ልክ ሊጎዳት ይችላል ብዬ አላስብም። ሲገዘል የሰማውት ነገር ለኔም ዘግኖኛል። ሴት ልጅ በዚህ ልክ ማሰቃየትም ተገቢ ነው ብዬ አላስብም። እውነት ለመናገር ወድቀ እንደተገኘች ምናምን ይሰማውትና በጣም ደንግቻለሁ። የሚያሳዝ ይዝንም ነገር ነው ማለት ለምን በዚህ ልክ መጉዳት ውስጥ አስፈለገ? ግን ደግሞ ያው እንዳልኳችሁ ነፃነት በራሷ እጅ ነው እንደዚህ አይነት መዘዞችን ወደ ህይወቷ የምታመጣው እና ሄጄ ልጠይቃት አስቤ ነበር። የመጀመሪያ ቀን ቪዲዮን እንዳይወጣም በጣም ደንግጬ ነበር። ከእናንተ ኩል በቪዲዮን ያየሁት የሰማሁት ነገር አልነበረም። እና ሄጄ ልጠይቃት ግን ሳስብ የሚፈጠሩት ነገሮች በጣም አሰጉኝ በቃ ምክንያቱም እኔና እሷ አንድም ነጥብ ላይ ተስማምተን የቆየርባቸው ጊዜያት የሉ። ሲቀጥል ደግሞ መቅደስም አሁን ላይ አብራት ናት ብዬ አስባለሁ። ምክንያቱም በጣም በጣም ወደ እሷ ወደ ነፃነት ህይወት መግባት ትፈልጋለች መቅደስ። እና እኔንም እንዴት አድርጋ በሸቃቅጣ ቀጥቅጣ እንደሸኛችኝ የምታውቁት ነው ቤተሰብ። ከመቅደስ ጋር የተጣላንበትንም ጉዳይ ታውቃላችሁ። ፋይሉን ደግሞ በምን ያህል ልክ ፈልጌ እንዳጣሁትም ታውቃላችሁ እና ያን ያንን ነገር ሳስብ አላ አለ ብሄድ ነፃነትን ለመጠየቅ ብሄድ ነፃነት ብቻዋን ላገኛታችን ብቻውን ባገኛት፣ አብራን የኑር ሰዎች ነን። ስለዚህ ልትረዳኝ ትችላለች። በቃ ጀስት ጠይቂ መውጣት ነው የሚሆንብኝ። ግን መቅደስ ባለችበት፣ ወንድሞቿ በተለይ እህቷ እጹብ ባለችበት መግባት ማለት ለኔ በጣም ሪስክ አለውና እህ የፈለኩት ይፈልኩት ብዙዎቻችሁ ጠይቃችሁኝ ነበረ ይነበረና ምናምን ብላች ነበረና እኔ መጠየቅ ብችል እና ደግሞ ምንም እንደማይፈጠር ባስብ እስካሁን ድረስ የምቆይበትን ምክንያት አልነበረኝም። ሄጄ ቪዲዮ መስራትም ለኔ በጣም ቀላል ነገር ነው ቅርብና ያና ላይ ከብድም እና እየጠየቃችሁኝ የነበራችሁ ቤተሰቦች አመሰግናለሁኝ። ዋነኝነት ዛሬ መጣዎች ጸግሽ እንዳልኳችሁ ደውሉልኛል። ያው ለጥሩ ነገር ነው ብዬ ነው ማሰብም። ምክንያቱም አሁን ላይ እግዚአብሔር ይመስገን ማናችንም ከማናችንም ጋር የሚያጋጨን ነገር እየተፈጠረ አይደለም፣ እስካሁን በማውቀው ልክ ማለት ነው። በቃ ከመቅደስ እኔ ከሳ ምናምን በጣም ብዙ ስም ማጥፋት ነገሮችን አድርጋብኛለች አሉ ብዙዎች፣ የምታውቁት ማለት ነው። ብዙ ቪዲዮ አይታቸዋል። በቃ አሁን እኔ ለእናንተ ማስረዳት የምችልበት ጊዜ ላይ አይደለም ያለ ነው ቤተሰቦችና ብዙ የኔ ስም የሚያጠፉ ሰዎች አሉ። ባላደረኩት ነገር የሚኮኑኝ ሰዎች አሉ። የነፃነትና የሄርሜላን ፎቶ አቀናብረሽ ላክሽው አንቺ ነሽ ብላ መቅደፍ በጣም ብዙ ከሳኛለች። በጣም ብዙ አስወርታብኛለች። በጣም ጎድታኛለች። በጣም ከምነግራችሁ በላይ ማለት ነው። በጣም መደባደብ ውስጥ ገብተን ስንት ነገር እንደተፈጠረ ታውቃላችሁ። እና ቤተሰቦችና እጹብንም በጎን ለማናገር ፈልጌ ነበረ። ማለትም የነጽነት ማለት ነው አናግሬ ቢያንስ እንኳን ነፃነትን ብጠይቃት ብያስቤ ነበረ ግን ያንንም ለማድረግ ስሞክር እየገጠመኝ ያሉት ነገሮች በጣም የሚያስጠላ ደረጃ ላይ ደርሷል። ቤተሰቦች እንግዲህ ፀግሽ እንጠብቀዋለን። እሱ ሲመጣ ምን ይለኝ፣ እንደፈለገ ምን ነው የፈለገኝ እሱ ነው። እንግዲህ ለሰላም ነው ብዬ ነው ማስበው። እንዳልኳችሁ ማንንም ከማንም ጋር የሚያጋጭ ሁኔታ ላይ አልደረስንም። አሁን ባለንበት ሁኔታ ማለት ነው። ቤተሰቦች እሲ ትንሽ እንጠብቀውና እሱ የሚለንን ነገር አብረምን ሰማ ይሆናል አልትጻሃየ ያሪቡኒ በደላይ በደላይ እና ቤተሰቦች ጸግሽም እየመጣ ነው። እስቲ ከሱ ጋርም ሰላም የሆነ ጊዜ እንደማሳልፍ ተስፋ አለኝ። ማለት አሁን ጸግሽ እንዳልኩ ለቤተሰቦች ብዙ ነገሮች ነገር

ፈጣሪ ነው እሱ። ችግር የለውም ኖርማሊ ችግር የለም። አሁን እንዳልኩ ባዳነኝ ምንም ለምን አልደወላችሁ ና የሚል እንትን ኩስ መግባት አልፈልግም። አሁን ለምን እንደፈለከኝ ንገረኝ። ለቤተሰቦችም ነገራቸዋለኝ። ስትቆይብኝ ነው ካሜራ ይዤ ጠበቅኩ። ቅር እንደማይሉ ተስፋ ያው ፋሚሊዎች፣ እኔ የቆየሁባት ስራ ይዞኝ ነበረ ይቅርታ። ግን ማለት ነው እኔ ነገር ከአንቺ አልጠብቅም ነበረ። እናረመው ማለት ነው ምን ምን ምን እንትን ቢላችሁ ነው? ይሄን አትይ። ፀግሽ አሁን ወደ እሱ አስባት ትግባ። በቃ አሁን እኔ እናንተ ክርክር ውስጥ እንድንገባ አልፈልግም። ገባ ካለ ምን ማለት ነው ነው ምን ማለት ነው? ነገር የለም ፀግሽ። ደውላችኋል፣ ነገራችሁኝ። ከወዲያንስ እኩል አየሁኝ። ሌላ ወሬ ቢሆን ኑሮ ማለት ነው ሊደርስሽ ነበረ። ረዱ ምን ማድረግ ይቻላል ታዲያ? እኔ እሷን አሁን እኔ ነፂ ይመታማም እንደዚህ አልሰማውም ብሎ ምናምን ሊያስዋሽ እኔ እንጃኔ እኔ እኛ አንቺ ከሆነ ነገር ብትሆኚ እኛ ምንደርስልሽ አይደለ? ግልጽ ነው። ግን ደሞ አልሰማውም በጊዜ ጠጥቼ አንቺ ይጠበቃል አልፈልግም። ለምንድን ነው የምትወቅሰኝ? ሲጀመር ካንቺ ይሄ አይጠበቅም። ረዱ እንዴ ነው ነው የምነገር ገብቶኛል፣ ተረድቻለሁ። ግን ከኦዲየንስ እኩል ቪዲዮ ላይ ነው ያየሁት። ምን እንዳደርግ ነው እኛ ሁን ያየሁት ካ እንደዛ እስካየሽ በኋላ ቀጥታ መምጣት አይጠበቅብሽም። እሱ ሌላ ጉዳይ ነው። ማለት እሱ አንተን የሚመለከት ነገር አይደለ? ነው የሚመለከት ነው። ገባሁ አሁን ወደ ፈለግከኝ ጉዳይ ይገባና ነግራኝ በሰላም እንሰነባበት እንደ አክብሬ ስላናገርኩ ሲጀመር እኔ የነጻነት ቤተሰብ የሆነ ሰው ማናገር አልፈልግም እኮ ገባ ካደለም። ኧረ በጣም ያስቃል። ጭራሽ የነጻነት ቤተሰብ አክብሬ እኔ እያናገርኩ ያለሁት በስነ ስርዓት አናግረኝ። ወደ መጣሁበት ጉዳይ ማትገባ ነው። ስርዓት ሊኖርሽ ይገባል። እያንዳንዱ ህይወት ላይ እየገባሽ መጥበጣበጭ አንቺ ነሽ። ከአንቺ ደግሞ ይሄን አይነት ነገር አይጠበቅም ፈጽሞ። ማለት እኔ እኮ ምንም አሁን አሁን ምንም እየተካሄደ እኮ አይደለም። ፀግሽ ለምንድን ሆነ ለማወቅ እንደዚህ የምትቸኩለው? የመጣሁ ልትሳይ ነው አይደለም እኮ። ነገ ነገራቶችን አሬንጅ እንድናደርግ ነው። ግን ማለት ነው ማስተካከል ያለብሽን ነገር አስተካክለሽ ስርዓትሽን ይዘሽ እንድትኖሪ ነው። እኔ አሁን ለነገሩ ነገሩ ማለት ነው ታዩ፣ ሁሉም ነገር ፈር እየያዘ ነው። ሁሉንም ሰው ከስሽ እንትን እያልኩ ነው ያው፣ ቀጣይ አንቺን መሳብሽ ስለማይቀር ለምን ለምን ለምን አገባሁኝ እኔ። ስለምን ጉዳይ ነው እኔ ልትከሰኝ የምትችለው? አይ ምን ነገር ማለት ነው አንቺ ጋር እንደሆነ ነው አሁን እየተረዳው ያለው ያለው ነገር አንቺ ጋር ነው እርግጠኛ ነኝ ምንድን ነው ያልቻለው። ፀግሽ ግን ፋይል የሚባለው ነገር አንቺ ጋር ነው ያለው አይደለ? ይሄ ፋይል አውጥታችሁ አጋልጻችሁ ማለት ነው ሰው የራሱ ኑሮ እንዲኖር ማድረግ አለባችሁ። ከሩታም አናት ውረዱ እና ደግሞ ማለት ነው ሩታ ማለት ነው በእናንተ እንትን ነው፣ ይኸው እየተሰቃየች ያለው ይኸውልህ። አይደለም ፀግሽ፣ አሁን ተረጋግተን እናንተ ተደማመን። እኔ ተረጋግቼ ነው እያወራሁሽ። ይሄ ፋይል ነው የሩታንም እንትን እየበጠበጠ ያለው ሩታት በጠንጧዋት በቃ እኔም እፈልገዋለሁ እኮ ፋይሉን፣ ከአንተ በበለጠ እኮ እንይፈልገዋለሁ ራሴን ነፃ ማውጣት ስለምፈልግ ያንን ፋይሉ እኮ በደንብ እፈልገዋለሁ። ምን ምን ማለት ነው?

የልጻገሽ መታዳምጠኝ ከሆነ ተከባብረን እናውራ፣ ካልሆነ በቃ ይቅርብኝ፣ ነገር ቪዲዮም የሚቋረጥ እኔ ከዚህ በላይ መታገስ አልችልም። ጋባካ አደላ። ባለፈውም ሳናግርሽ በጣም ንብሩንብራልሽ ከነፂ ጋር ሆኜ ሳናግርሽ የሌለ ያዙኝ ጥለፉኛልሽ ያው ጸግሽ ይሄ መሆን የለበትም። ረዱ ስሜትሽ መቆጣጠር አለብሽ። እሺ አዳምጠኝ እኔ የምልህን ነገር እኔ እሺ፣ እኔን አደምጠኝ እያልኩ እኮ ነው። ነጻ ተዛሪ እኮ አንቺ በምታጠፊ ሩታ ህይወት ይበጥበጥ እኔ እኔን ተጠያቂ ልታደርግ ታደርግ የምችልበት ምክንያት የለም። እህትና እህቴና ተጠያቂ ከእኔ በበለጠ እኮ እህትንማ እየቀጣሁ እያስኩ ነው። አሁን ደግሞ ማለት ነው አንቺ ነሽ የቀረሽው አንቺም ደግሞ ስርዓት ይዘሽ መኖር አለብሽ። የሰው ህይወት አትበጥብጪ። ንው ይሄ ልጅ ታክሽ እኔን አዳምጠኝ። ዛሬ ነፃነት እንደዚህ ብትጎዳ በራሷ ጥፋት እንጂ በእኔ ጥፋት አይደለም። እንዴት ምን ማለት ነው? ዛሬ እሷ ሊጉ ምን ማለት ተነካካቸው ሰዎች ናቸው። አንድም አንቺ ነሽ። እኔ እንደዚህ ላደርግ አልችልም። እኔ እንደሱ ካልሽ ማለት ነው አንድም አንቺ ነሽ በተዛዋሪ ወይ በሌላ ሰው አድርገሽው ሊሆን ይችላል። ጥፋተኛ እያደረከኝ ነው። እኔ ነገር እስከሚወጣ ድረስ ማለት ነው ህግ ይዞታል። ህግ እስከሚዳኘን ድረስ ማለት ነው። እኔ ምንም ነገር መናገር አልፈልግም። አይደለም ጠግሽ ህግ የሚዳኘ ነው። ዛሬ አንተ ጥፋተኛ ነሽ ብለክ ለመውቀስ ነው እንድትሳካክኝ ነው። እሷ ሄዳ ተነካክታ ባመጣችሁ መዘዝ እኔን ለምን ተጠያቂ የምታደርገኝ? እሷ ሄዳ በየጊዜው ከሰው ጋር ትጋጫለች። በየጊዜው ሌላ መዘዝ ታመጣለች። ያመጣችሁ ነገር ነው ፋይል አለ ትላላችሁ፣ እሷ መታሪ ትላለች፣ ተያይዛችሁ ገደል ትገባላችሁ። እሷ በየጊዜው እየሄደች ከሰው ጋር የምትባላ ከሆነ እኔ ተጠያቂ ማድረግ አትችልም። ገባክ አይደለ? እሷ ስንት ጠላት አላት ጸግሽ። እኔ ልንገርክ፣ እሷ ወደ አብርሃም ህይወት ሀብላ ገባች በጊዜ ጀምሮ ጠላት ነው እያፈራች ያለችው። ይሄንን ነገር በተደጋጋሚ ለሀብቶች ነግሬያለሁ፣ ቤተሰቦችም ያውቃሉ። ለሀብቶች ታው፣ እቺ ልጅ አንድ ነገር ከመሆኗ በፊት አስቁማት ብዬሽ በተደጋጋሚ ነግሬያለሁ። እኔ እሷን ለማዳን የማደርገው ነገር በጠቅላላ ጠላት የተቆጠርኩ አይደለም አይደለም። እስኪ እኔ ምን ይሽልም ነው? አንደኛ ነገር ማለት ነው ቅድም ላነሳሁልሽ ነገር ጠየቅሻትም አልጠየቅሻትም እሱ የራስሽ ጉዳይ። እሷ ተሽሏታል ደህና ነች እግዚአብሔር ይመስገን። ሲቀጥል ደግሞ ማለት ነው ነፂ ጋር ማለት ነው ድርሽም ማለት የለብሽም ነፂንም ማለት የለብሽም ፀግሽ። አንተን የመጣህብኝ እኮ አንተን እኮ ደ አሁን አስጠነቅቅሽ ነው እዚህ ደግሞ ማለት ነው ነፂ ነፂ አልኩሽ ሶሪ ነፂ ጋር ያለውን ነገር ተይው ችግር የለው ለኔ ተይው እሱን ነገር ማለት ነው እኔም ትቻታለሁ እኮ በነገርክ ላይ ፀግሽ ይኸውልህ አይደለም ለእዛም ታማ ሆስፒታል መግባት ይቅረና ማለት ነው ምንም ነገር ብትሆን እኔ እንደ እንትን አይሰጠኝም እሱ አንቺ ስለጠየቅሽ ስላልጠየቅሻት የሚፈጠር ነገር የለው እያልኩ እኮ ነው ግን ማለት ነው በጣም ያሳዝናል በጣም ያሳዝናል ግን ማለት ነው አንድ ነገር ሳልነግርሽ ረዱ የማላልፈው ነገር ምን እንደሆነ ታውቂያለች እዚህ ነገር ላይ ልጅሽ ያለበት ማርያምን አለቅሽም። ሴት ልጅ ላይ እጄን አንስቼ አላውቅም። እንደነፋብኝ አልፋልሽ። ይኸውልሽ እየነገርኩሽ ነው። ሴልጅ ላይ እጄን አንስቼ አላውቅም። የምሬ ነው። ፋሚሊዎቼ እኔ ይህንን ነገር አርጋው ቢሆን ማለት ነው የምር ብትቀየሙኝም ምንም አንድ ሲሆን ማንንም አልፈራም። ስለዚህ ነው ሚዲያ ላይ አውጥተው ልጅቷን ሲያደርጓት ምንም፣ ዛሬ ለምን አስፈለገ? እናንተ መተኔ ላይ መዘባበት ፈለግ አይደለ? ምን አልፈልግም ረዱ፣ ስነግሪክ ማለት ላይ መጮህ አይጠበቅብህም እያልኩ እኮ ነው። እዚህ ነገር ላይ ማለት ነው። እዚህ እጅሽ ካለ ማለት ነው ረዱ። እመቤቴን አልለቅሽም። የእውነት ስነግርሽ ነውስ እኔ እንደዚህ ታደርጋለህ ብለህ ጠበቅ። በቃ አልፈልግህም። አስደብ ከእሱም ጋር እጅሽ ሊኖር ይችላል አይታወቅም። ኦኬ። ስለዚህ እንደዛ ከሆነ እኔ በእራሱ ደሞ ማለት ነው፣ አንተም የምትደርስ በቦታ መድረስ ትችላለህ። ገባ ካለና እሺ፣ ለግሪሻሎስ ፖሊስ ይዞታል የመጣ በየጊዜው እንድትናገረኝ አፍን እንድትከፍትብኝ አልፈልግም። ጸጋዬ ገባ ካለ ረዱ ያው ልጅ ስነስርዓት መያዝ ካለብሽ ስነስርዓት ትይዣለሽ። ነፂን እንደማከብራት አንቺን የማከብርሻለሁ። እኔ ሴት ልጅ ላይ ማለት ነው እጄን አላነዛም። ረዱ እየተግባባ ነው አይደለ እና ማለት ነው ከልጆቹ ህይወት መውጣት አለባችሁ። ማናችሁ መሆናችሁ ማለት ነው እና ማለት ነው ከዚህ በኋላ የሆነ ሚስቴክ ብትሰሪ ማለት ነው ረዱ አንቺን አያርገኝ ጸጋይ ስነ ስርዓቱን ያዝ። እንዲህ እንድትናገረኝ አልፈልግም፣ ገባክ አይደለ። እህትን ሄደህ የፈለከውን ነገር ማድረግ ትችላለህ። በጣም ስሜት እናንተ ከዚህ በኋላ ላለው ማለት ነው አንድ ነገር ሚስቴክ በሰሪ ማለት ነው አንቺን አርገኝ ይቅርታ ቤተሰብ ከዚህ በላይ ምንም ነገር እላችሁ አችልም። ማለት በዚህ ልክ እንዲናገረኝ አልፈልግም። ሲቀጥል ደግሞ ነፃነት በየጊዜው እየሄደች ከሰው ጋር እየተባላች እየመጣች እሷ በተፈነከተች ቁጥር ኢቭን እንኳን ሄርሜላ ፍቅረኛ እንደዛ ሲያደርጋ ከጎኑ የነበርኩኝ እኔ ነበርኩ። ግን ዛሬ ላይ ሁሉም እንደ ጠላት ነው እየመጣ እኔን እየተመለከተኛለሁ። እኔን ነገር ከዚህ በላይ መታገስ አልችልም። ቤተሰቦች ማንም ሰው እየመጣ እንዲከፍትብኝ አልፈልግም። ነፃነትን የማስደበድብበት ምንም አይነት ምክንያት የለኝም። ስንት ዛቻ ደርሱባት። እዛ ቦታ አልተደረሰ ሲያቅታቸው ሲያቅታቸው ነው መተው እኔ እየተናገሩኝ ያለው። ለዚህ ደግሞ ሁሉንም ነገር ዋጋቸው ነው ማስከፈላቸው። አልተዋቸውም ማንንም። ቤተሰቦች እኔ ከዚህ በላይ ከናንተ ጋር ምንም አይነት ቆይታ ማድረግ አልፈልግም። በጣም ይቀርሳል።